አሁን አሁን ብሎውጭ ነበርኩን። እኔም በህልም ብር ስቆጥረህ አይቼዋለሁ። አምስት ዶላር ሰቶኝ አምስት መቶ ሺህ ነው ስላይቼዋለሁ አልኩት። ያይቆብ ካልባረክ አለቅም እንዳለው እዛ ጋር ሂጅ። ተኝቼም ብሆን ዛሬ መሆታለሁ ብዬ ነው። አንድ አገልጋይ መጣ እንዲህ አለ፣ ምራክል ታካ ገብቼ ሲወጣ ገንዘቦች ራሳቸው ይፈነቃል፣ ባለበት ይዘራል አለ። ሚስትም አንድ ሆነች ላሳየ እ እሷ ነው ልታገባ የጨርስከው ማንም ሰው እንዳያቅ እንደዚህ በቅንፍ አድርጎ የወንድ ስም ነው የጻፈው። አሱ የወንድ ስም ማውጣቾ ቺ የሚስት ጉዳይ አልቋል። ና ና። አዎ ቢኮዝ ለምን እንደ ጠራው ታውቃላችሁ? ማስረጃ አለው። ፕሮፌት ሚራክል ሊተነብይልኝ ይገባል፣ በህልም አሳይቶኛል እያለ ነው አሁን ለእሱ የጸልክ የኔ ማስረጃ ለፕሮፌት ሚራክል በህልም አይቼዋለሁ፣ አንተና ያሳየ ብሎ ጌታ ጋር ሲያወራዩት አሜን። አሁን አሁን ደውሎ ምን አልከ? አሁን አሁን ደውሎ ውጭ ነበርኩኝ። እኔም በህልም አይቼዋለሁ አለ። እኔም በህልም ብር ስቆጥር አይቼዋለሁ አምስት ዶላር ሰጥቶኝ አምስት መቶ ሺህ ነው ሲል አይቻለሁ አልኩት። እሱም ደውሎልኝ ከዛ እኔም እንደዚህ ብር ቆጥሮ ሲሰጠኝ አይቻለሁ አልሄድም ነበረ ቸርቹ ግን፣ አሁን ወጥ ይቻለ ቸርቹ ብሎ መጣ። አባቴ፣ እኔ መጨረሻ ቃል እዚህ ጋር ቁጭ ብዬ ያዕቆብ ካልባረክ አለቅም እንዳለው እዛ ጋር ይጀ ተኝቸን ብሆን በውስጠ የመጣ መላክን ካላስተላለፍኩ አልሄድም ዛሬ ሞታለሁ ብዬ ነው እዚህ ጋር ወሰን ማስረጃ ያለ ይህልማ ይቻለ። ሁለታችሁም ጋር ገንዘብ ሲመጣ ይቻለሁ። መሰረቻው ልናገር፣ አባቴ ይቅርታ። ችግር የለውም። በህልሜ ተኝቼ ነበረና አልተኛውም። ኮፊ ከአንተ ጋር ነው ያደርኩት አባቴ። እያደርኩት የሆነ በራፍ ላይ ተኝቼ ነበረና የእግዚአብሔር ሰው ካለ የሆነ መልእክት ላንተት ያስተላልፋል። ሲያስተላልፍ ልጄ መንፈሳዊ ልጄ ካሌ ያለኝ ነገር ተፈጽሞልኛል ብለ ለህዝብ ታውጃለህ። ከዛ እሱ ካለፈ በኋላ አንድ ሺህ አንድ ሺህ አምስት መቶ ሰው ከውጭ ቢ አይ ፊ ካሜራ ቢ አይ ፊ ካሜራ እዚህ በራፍ ላይ ተጠግነዋል። እሱን ደግሞ እያየው ለእኔ ዋይፋ የለኝም። መንፈሳዊ አባት ይህ ፕሮፌት ለእኔ ለገንዘብ ይጸልያል። ስለዚህ እሱ ስለሚጸልይ ለእኔ ዋይፋ ስለሌለኝ እኔ ደግሞ ሂጄ እጅ እንጨብጣለሁ ብዬ ነው ያመንኩ። ከዛ በሰዓት ካልኩ በኋላ አንድ አገልጋይ መጣ እንዲህ አለ። ምራክል ታካ ገብቼ ሲወጣ ገንዘቦች የራሳቸው ይፈነቃል፣ ባለበት ይዘራል አለ። ምን አለ ምራክል ተካ ቸርች ገብቼ ሲወጣ እንኳን ባይጸልይም ዝም ብሎ እሱ ጋር ገብቼ ሲወጣ ገንዘቦች እንደዚህ ና በላይ ላይ በጣም በጣም ይጎርፋል። ይሄ ምስክርነት። እግዚአብሔር ፋይናንስ ላይ ቀብቶኛል። እግዚአብሔር ፋይናንስ ላይ በኃይል በኃይል ቀብቶኛል። በጣም በኃይል ቀብቶኛል። ጓደኛ ምን አለ? ዝም ብዬ ብገባ ባይጸልይ እኔ ምራክል ታካ ቸርች ገብቼ ስወጣ ገንዘቦች እንደ ዝናብ ዝም ብሎ በላይ ላይ ይፈሳል። ከዛም በኋላ በሱ ምራክል ነው የሚኖረዋል። አሁን የዚህ ቤት መንፈሳዊ ልጅ ሆነ ልጅ አለ እና ፕሮፌሲ ነገርኩት ከ20ና እስከ 30 ሚሊዮን መካከል ያለብር ነው የነገርኩት ኤግዛክትሊ ቁጥሩን ሁለት ሳምንት አገሳልኩት እና ብሩ መጣ። ከዛ ብሩ ሲመጣ ግራ ገባው፣ ደወለ። ምሳ ምሳ ምሳ ምሳ ምሳ ምሳ ምሳ ካልጋበዝኩ፣ ከዛ ምሳ ካልጋበዝኩ ካልጋበዝኩ ካልጋበዝኩ ሲለኝ፣ ብዙ ሰው ኢቭን ስፔሻሊ ለመጀመሪያ ጊዜ ምሳ አብረን የሚበላ ሰው አብሮኝ ከመጣ ሂሳብ እሱ አይከፍልም፣ እኔ የምከፍለው። ለምን እንደምከፍልም አውቃለሁ። አንዳንዱ ሰው የእሱን ገንዘብ እናንተ ውስጥ የሚከተው የእናንተ እንዲጠፋ ነው ሰውየው ላያቅም ይችላል ዮናስ እዛ ውስጥ ሲገባ ዮናስ ብር ከፍሏቸው ነው የገባው ጀልባ ውስጥ ብር ከፍሏቸው ከገባ በኋላ የእነሱን ብር በሙሉ አጠፋው ዮናስ ያ ችግር እንዳለበት ዮናስ ለራሱ ላያቅ ይችላል ክብር ላይ የእሱ ሲሆን ከዛ በ20ና በ30 ሚሊዮን መካከል ያልኳቸው ብር መጣ አይ ቲንክ ለሳምንት ለሚጠጋ ጊዜ ደወለ ደወለ ደወለ ደወለ ከዛ ምንድን ነው የሰውዬ፣ ብዬ ደወልኩለት። ና ሽ ዛሬ እንብላልኩት፣ መጣ። ጋቢና ተቀመጣልኩት። የኔ መኪና ይዤ ያለው እየነዳው ነው። ጄን፣ ይነካል፣ እግሬን ይነካል፣ ጄን ይነካል። ምን ነው? አልኩት። ሰውነት የሚለውን ቼክ እያረኩ ነው። በሁለት ሳምንት እንዴት ይሄ ሁሉ ብር ይመጣል አለኝ። ቀጣይ ጄን ቀጣይ ተረኛ ማን ነው? ጓደኛ ሙሽናችሁ ሁለታችሁ? ለታችሁ እኔ አንድ ነገር አይቼ ነው። እሺ ነበር ሰማይ ቤት ላይ አንተና እኔ። እች ልብስ ለብሼው ነበር እኔ መልበሴ፣ እች ልብስ ለብሼው ነበረና ሌላ ልብስ ነበር አለች ቆንጆ ሚስት ከዛ እንደዛ ነበርና አንተን እኔን ብቻ ነበርን ሰማይ። ከዛ አሁን ይሄ ህልማ የኔ እግዚአብሔርን አየን ሲል ሰው በቃ ሌላ ነገር ሊመስለው ይችላል። ግን አንድ እግዚአብሔር ፊት ለፊት እግዚአብሔር ፊት ለፊታችን ነበረ። አንተን እኔን ብቻ ነው ያየነው። ትላንትና የሆነ ሚዲያ ነበርና በሚዲያ በፌስቡክ፣ በተለያየ ነገር በነሲም እንደዚህ የሚታርጉ ስትል እያለቀስኩ ነበር። ጌታ ምስክሬ ነው ኢየሱስ ይማጥፍቶ እንጀራ የሚበሉት ብዬ እያለቀስኩ ከዛ ውጭ ሰው ጠርቶኝ ቡና ራዙ ትላንትና ውጭ ወጥቼ ማለት ነው። በሁለት ሳምንት ውስጥ ተይዞ እንዲመጣ እያልኩ ነበር። ከዛ በዛው መንፈስ ውስጥ በልሳኔ እየጸለኩ እየጸለኩ አንድ ነገር አየሁ። አየሁና ሙሉ ልብስ ለብሼ ሰማይ ቤት ላይ እኔና እናንተ ተቀምጠን አየሁ ጎን ለጎን ከዛ ይሄ ልብስ መልበስ አለብኝ ብዬ ነገርኳት። ከዛ ደግሞ ይሄ መጎናጸፊያ አይኒ ባህል ይከፈታል አገልግሎት ይከፈታል የሚታየው ሁሉ ነገር አንተ ግን በራእዩ ነው አልከኝ በንጋታው በራእዩ እንደዚህ አድርገህ ማንም ሰው አንተ አይቀርብም እንደዚህ አድርገህ ለብዙ ሰው ትጸልያለህ ማንም ሰው ወደ አንተ አይጠግም አንተ መላክ ብቻ ነው አንተ አጠገብ ያሉት ከዛ ይሄን እያደረግ ብዙ ህዝብ ትፈውሳለህ ብዙ ነገር በህልም ያየውና ከዛ ብዙ ነገር ያለበት አሜን ማንም ሰው ፌስቡክ ላይ ይሁን ምንም ነገር ላይ ሚራክል ላይ ብላችሁ ከጻፈላችሁ እኔ አይደለሁም ሚራክል ብሎ ከደወለላችሁ እኔ አይደለሁም። ኤክሰፕት የኛ ቲቪ ላይ ካሉ አካውንቶች ሌላ አካውንት ከሰጣችሁ እዚህ የሚኖር እዚህ የማይኖር ያ ሰው የእኛ አካውንት አይደለም፣ የራሱ አካውንት ነው። ለማንም ሰው ደውዬ እየጸል እያላቅን ሰው እንዳትጭበረበሩ ቢኮዝ ብሶ ተጭበረበርን እያልን ነው። እና በጌታ በኢየሱስ ስም ሀይል ተካፈልክ ይቅርና አርባ ቀን ጾም ጸሎት ይየ በዛ ነበር ተንብየ ሰጠ መንፈስ አባት ብዬ ስጸልይ ሰባት ቀን አሁንም አርባ ቀን ጨርሼ ሰባት ቀን እንደገና ጸልየው መንፈስ አባት ጌታው ብዬ ጸለይኩ። አንተ ነነ ክፍት ወንበር ብዙ አለ። ነጭ በነጭ ነው፣ ግን እግዚአብሔር ከዚህ ወስዶ ወደ ሰማይ ሲወስድ አንተ አሳየ አንተን አሳይቶኝ ከዛ ለዛ ይች ብቻ ነው ያየሁ። አሜን፣ አካፈልኩ በኢየሱስ ስም ኃይል ተካፈልሽ ተካፈልሽ ተካፈልሽ። ነገራችሁ ተከፍቷል። ቻው ወዳቸዋለሁ። እሺ በ2017 መግቢያ ካለፈ በኋላ ባለፈው በማርና በአፍል በተጸለየው እንዳዛው እንደዚህ ነው ያልከው። በ2017 ላይ እናንተ የምትፈልጉት ጥያቄ ጽፋችሁ ይዛችሁ ነው ብለ ነበረ። በዚያ ሰዓት ላይ መጀመሪያ የአገልግሎት ሁለተኛ ደግሞ የፋይናንሳል ሶስተኛ ደግሞ የትዳር ብዬ ጽፌ መጥቼ ነበረ። እና መጀመሪያ እኔ ባልጠበቅኩት አንድ አገልጋይ መጥቶ ይህን ቅባ ተሸክመ ቤት እንዳስልክንስጠኝ ከፈተው የምንድን ያልኩ፣ የትዳር የትዳር፣ አዎ። እና ሚስትህ ማን እንደሆነች ላሳይህ፣ ሚስትህ ማን እንደሆነች ና

ላፕራካቶንዶሮ ቦሳ ለብሬደገዴሌ ቦስ አረብ ሀገር ታውቃለህ? አዎ። አረብ ሀገር ላ የሚጸልዩ ልጆች አሉ። አረብ አገር ፋይናንሻል ነገርህ ከዛ እንዲለቀቅ ዘልያለሁ። አገባ ከአፕሉ እና ከማሩ በኋላ እንደዚህ ነው ያልኩት ለእሷ እያገባው ሚራክል ተካ እንደዚህ ብሎ ሰውቶ ነበረ። ምንም መጀመሪያ ፋይናንሻል ብዬ ጭፌያለሁ። ሁለት ሺህ አስራ ሰባት ላይ ምንም በሌለበት ለትዳር ብዬ ጽፌ ነው ያመጣው። ስለዚህ አሁን እናጋባ አልኩ። ከእዛም በኋላ ይሻለች ተጋባን። እስካሁን በታምር ነው የምኖረው። አግሎቱም ተለቀቀ። ከእዛም በኋላ አፍና ማሩን ይዤ፣ ለእሷ ባለፈው ይዤ ወጥቼ፣ ለእሷ ይዘህ ሂድ። ትዳርህ ጣፋጭ ሆነ። የሁለታችን በረከት ተለቀዋል። ተባረኩ። ቆይ ያገባኸው ልጅ ማይክልሷስት የባለቤትህ ያባቷ ስም ማን ነው? ተሰማ ተሰማ ነው ደአባስማ ነው። ሁሉ ሰላም። ስለተከታተላችሁ እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።